ሁሉም ሻካላካቡ ሰላም ሰላም እንዴት ናችሁ? የራስ ያሱ ቤተሰቦች ሁላችሁ በያላችሁበት ሰላማችሁ ብዝት ይባል። ዛሬ በድጋሚ በአዲስ ቪዲዮ ተመልሻለሁ። አሁን የምናደርገው አምቦክስ እናደርጋለን። አንድ የመጣለን እቃ አለ። አንድ ሁለት እቃ መጥቶልናል ዛሬ ከፖስታ ቤት ማለት ነው። ይህንን እቃ አምቦክስ የምናደርግበት ሰዓት ነው። ሁለቱም ይመስለኛል ከበድ ከበድ ያለ እቃ ናቸው። እንግዲህ በሚገርም አንደኛው በጣም ቆይቷል። አንደኛው በሚገርም ፍጥነት ነው የመጣው ከአሊኤክስፕረስ ያዘዝናቸው እቃዎች ዛሬ አንቦክስ ምናደረግበት ሌላኛው ዙራችን አብራችሁ ተከታተሉ። ይህን ከአንቦስክ ምናደረጋደ መጀመሪያ ማለት ነው። እንግዲህ እንደምትመለከቱት እጅግ በጣም የምታምሩ ገራሚ እቃ ነች። እችን እቃ ኦርደር ማድረግ የምትፈልጉ ኢንቦክስ ላይ ማውራት ትችላላችሁ ማለት ነው። በታላቅና ቺን ዎች ማዘዝ ትችላላችሁ ማለት ነው። እጅግ በጣም ታምራለች። ለጊፍትም ሆነ ለፍቅረኛችሁ፣ ለተለያዩ ለወንዶች፣ ለሴቶችም መሆን የምትችል ነች። የምትፈልጉ ካላችሁ ኢንቦክስ ላይ ማውራት ትችላላችሁ። እኛ ዘንድ ታገኙታላችሁ ይሄንን እቃ። ሌላኛው አንቦክስ የምናደርጋት ደግሞ ዋው የሚገርም ነው። ስማርቶች ነገር ነች እቺ አልትራቱ የምትባለዋ ማለት ነው። ከዚህ በፊት አንድ ሁለቴ ምናምን አስመጥቻታለሁ። እጅግ በጣም የምገርም ሰዓት ነች። በጣም አሪፍ ነች። ይኸው ካሎሪ ትለካለች ምናምን፣ ኬዞችን ይመስላል። በጣም አሪፍ ደስ የምትል ነች። ቴሌኮሙኒኬሽን ስማርቶች እኛ ጋር በታላቅ ቅናሽ ያገኟታል። ኢንቦክስ ላይ ማውራት ትችላላችሁ። ማንኛውንም እቃ እናስመጣለን። ራስጃስ ኦንላይን ድሮ ሾፒንግ በቴሌግራም አትራስጃስ ቲዩብ ብላችሁ አትራስጃስ 35 ብላችሁ ታገኙናላችሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ ያደርጋችሁ ራስ ጃስ ቲዩብ፣ እንዲሁም ደግሞ የቲክቶክ አካውንታችን ራስ ጃስ ይባላል። ኢንስታግራምም እንደዚሁ ራስጃስ ብላችሁ ሰርች አድርጋችሁ እኛን ፎሎ ማድረግ ትችላላችሁ። አብራችሁን ስለሆናችሁ እጅግ ከርባ አመሰግናለሁ። በሌላኛው የአንቦክስ ቪዲዮ እስክንገናኝ ድረስ ቸርሰንቡትልኝ። ባይ። ሰላም ጤና ይስጥልኝ። እንዴት ናችሁ? የራስ አስቤት ሰች ዛሬ አምቦክስ ልናደርግ ከስታኔ ተግራቢ እገኛለሁ። ዛሬ አምቦክስ ነው ቪዲዮ እንደምትመለከቱት አንድ ይሄ ነው ካላችሁ ኦርደር ለማለቅ ኢንቦክስ ላይ መራት ይችላላችሁ። ኮሜንት ላይ እንጻፉ የምትፈልጉት ደግሞ ራስ ቻስቱ ብላችሁ ሰርች አድርጋችሁ ማለት ነው ዩቲዩብ ላይ። ቴሌግራም ደግሞ አት ራስ ቻስ 35 ብላችሁ እኛን ኮንታክት ማድረግ ይችላሉ። የፈለጉትን እቃ በእኛ ዘንድ ያገኛሉ። እቺ እቃ አምቦክስ ስናደርጋለን አብረን ማለት ነው እንግዲህ እንደምትመለከቷት እቺ ከኡዝባክስቲን የመጣችው ወደ አንድ ዶላር አቅራቢያ እንደዛ አካባቢ ነው። እቺ እቃ በታላቅና ሽኛጋ ያገኛሉ። ኢንቦክስ ላይ ማውራት ይችላሉ። ስለዚህ ይህን እቃ ኦርደር ስናደርገው ይህንን ይመስላል ፓኩ ማለት ነው። እንደምትመለከቱት እቺ ፓክ ነች። የመጀመሪያው ሴፍቲ ዋነች ማለት ነው ጌሚንግ ኤርፓር ነው። በነገራችን ላይ በጣም ብዙዎች ይፈልጓታል። እዚህ ኢትዮጵያ ላይ ጌሚንግ ኤርፓሮች ብዙ ስለማይገኙ ሱቅ ላይ ለጌሚንግ በጣም ምርጥ የሆነች ኖይዝ ነች። በጣም ዋይለስ ስቴሪዮ ትባላለች። እና ቺን ቃ ቦክስ እናደርጋታለን አሁን ማለት ነው። እንግዲህ እንደምትመለከቱት ይመስለኛል፣ እንደዚህ ነው የሚወጣው። ይኸው፣ በጣም ዲዛይኑ ራሱ አቀማመጡ ራሱ በጣም ለየት ያለ ነው። እቺን እቃ እኛ ጋር በታላቅ ቅናሽ ያገኟታል። ቦክስ ላይ ማውራት ይችላሉ። ማኑዋል አለው ውስጥ ላይ፣ ራሱን የቻለ ቻርጀር እንደምንመለከተው ታይፕ ሲ ቻርጀር አለው። የራሱ የሆነ ኤርፎራንስ እንመለከታት ደግሞ እቺን ትመስላለች። እንግዲህ እንከፍታታለን አሁን እስቲ እንዴት እንደሆነች። ማከፋፈቷን ትንሽ ግራ ታጋባለች ይመስለኛል ስለታሸገችኝ ስለዚህ ህ እንደምትመለከታት ይሄንን ይመስላሉ። የውስጡ ገጽታ ማለት ነው። እቺ ኤርፓድ እኛ ጋር ጌሚንግ ኤርፓድ በታላቅ ናሽ ያገኟታል። እኛ ዘንድ እጅግ ምቾት ያላት አሪፍ እቃ ነች። ቻርጀርም ለረጅም ሰዓት ትቆየ ትችላለች። ጌሚንግ ስለሆነ ያው ረጅም ሰዓት ነው እንድትቆይ አድርጎ የሚሰሯት። እንደምትመለከቱት ትመስላለች። ጆሮ ረጅም ይመስላል፣ ግን አስራሩ ለጌሚንግ ዲዛይን ስለተሰራ ነው። ይህንን ይመስላል ዛሬ የነበረን አምቦክስ። በቀጣይ በሌላ የአምቦክስ ቪዲዮ እስክንገናኝ ድረስ ሰላም ቸር